ባል ዋጋ ተኛዋለች እና በጣም የሚገርመኝ ይጂ ሰው እንዴት እንትን አይሰማውም? ቃል በቃል ነው የምነግርህ። ሰው እንዴት ይሆናል አይደል? የሆነ ይህ እኮ ስህተት ነው ኃጢአት ነው ብላ የሆነ የምትጸጸተው ነገር አለ። ሰው እንዴት አይ አልተሰማኝም ማለች? ለካ አሁን አንድ ረስታ እንዳያረኩት ያኛውን ረሃቤን እያስታገሰልኝ ነበር ያልተሰማኝ። ከሌላ ግንኙነት ከትዳራቸው ውጭ ወይ ከግንኙነታቸው ውጭ ከሌላ ሰው ጋር ግንኙነት ጀምሮ ያ ሰው ይሄዳል ሰ ቢሮ ሲመጡ ከዛ ሰው ጋር ምልሽኝ ብለው ነው አይደለም ትዳሬ አይደለም። ይሄ ደግሞ ከባድ ነው እንጂ ለምንድን ነው ባለትዳር ወንድ የሚፈልገኝ? ወይንም ደግሞ በጣም ግንኙነት ውስጥ ያለኝ ሴት ናት የምትፈልገኝ። ለምንድን ነው ግን ባለትዳሮች በቃ ይወዱኛል? አንዳንዴም እንደ እንትንም ምናወራበት ጊዜ አለን ንፍራይ ጀግንና ያገባውን እንኳ ማንላለጣ ያላመጥፎ ስሜት ከእሱ ጋር ባለትዳር ነው አብረው ያለው ወንድ አሁን ሰሞኑን ቀዝቀዝ አለብኝ እየፈለገኝ አይደለም፣ እና ቲጂ ምን ትመግሪኛለሽ? ምን ትይኛለሽ? ምን ላድርግ ብሎ የሚመጣ ሰው አለ። ከትዳሬ ውጭ ከሌላ ሴት ጋር ጀምሬያለሁ ወይ ደግሞ ባለትዳር ናት፣ ምን ላድርግ? እንዴት ትዳሯን ትምጣኔጋ ሊሆን ይችላል እንዴት ወደ እኔ አሸንፍ ላምጣው ለምን በጣም ፈለገች ለምን የተያዘ ነገር ፈለገች ለምን ደስፐሬት ሆነች በፍቅር ጉዳይ ወደ 16 ዓመት ያክል በፖስትሪቲ ስትሰሪ እና በትራውማ ላይም ደግሞ ስትሰሪ፣ በፍቅር ጉዳይ ያጋጠመሽ ትልቅዬ ወንጀል ሊኖር ይችላል ብዬ አስባለሁ። ጉዳይ እስኪ አንድ ጥቀሽ ለምሳሌ። አንዳንድ ሰዎች አብሬያቸው መሰራ ሰዎች በቃ ወይ ህይወት ወይ ሞት ይላሉ። ወይ እሷን ወይ ደግሞ እኔ እሞታለሁ ወይ እሱን ህይወት ውስጥ ይመጣል፣ ወይ እሞታለሁ። ለምሳሌ በጣም ማረሳት፣ በጣም ረጅም ጊዜ ሆኖታል፣ ግን መጽሐፉ ላይ የምጠቅሻዋለሁ ይመስለኛል ታሪኳን በጣም የወንድ ጓደኛዋን ምታፈቅር ምትወድ ፀጉር ቤት ተቆርጦ እስኪወጣ ራሱ ተጠብቀዋለች ቆማ። ካልሲ ምናምን እንደዚህ ነገሮች ሳይቀር ሁሉ በቃ የምትገዛ በላ ጠጣ፣ አሁን ቁርስ በልተሃል ቲብሬክ ላይ ደውላለት ማኪያ ተወስደሃል፣ አይዞ እና የምንጠራበት ሁሉ ስም አለ። በቃ የአቆላምጣ ነው የምትጠራው ሰው። አጋጣሚ እንግዲህ ከእሷ ጋር የነበረው ግንኙነት ተቋረጠ ማለት ነው። ይሄ ሪሌሽንሽፕ አይሰራም የግንኙነት አይሰራም አንችን ሳይሆን ሌላ ሰው ጋር ነው ልቤ ያለው ምናም ምናም ብሎ ብቻ በአጠቃላይ ግንኙነቱ ቆመ ማለት ነው። ሚገርም በጣም ጥሩ ገንዘብ የምታገኝበት ስራ ነበር፣ ትታ በሯን ቆልፋ ስድስት ወር ከቤት አልወጣችም። ጓደኞቿ ናቸው መጥተው ምግብ ምናምን እየሰሩ በግድ የሆነ ዳቦ ነገር ውሃ ነገር። አሁን እንደዚህ ይደረጋል እንዴ ምናምን ነው የምትለው፣ በዚህ ዘመን ልትል ትችላለ። አዎ፣ በጣም እንደዚህ ስብር ደግሞ ምንል ሰዎች አለ። አፍቅረን ማለት ነው ሁላችንም፣ አንድም በሌላ እኔም ኤክስፔሪንስ አድርጌዋለሁ። ግን ይሄ ሊሚት በጣም ከባድ ነው። ስድስት ወር ቤት ቆልፋ ተቀምጣለች። ሌላ ምናልባት መጽሐፉ ላይ የሚያልጠቀስኳት ግርም የሚለኝ እንደዚህ ግንኙነት ተቋርጦ የእሷ ደግሞ ሁለት ዓመት ። ምክንያቱም ከአንቺ ጋር መሆን አልችልም ሲላት ኢሚዲያትሊ ያሰበችው ቆንጆ ስላልሆንኩ፣ በጣም ቆንጆ ልጅ ናት፣ ከምነግር በላይ በጣም ቆንጆ ልጅ ናት። ስለ ቆንጆ ስላልሆንኩ፣ ሙሉ ሴት ስላልሆንኩ ነው ብላ ሻርፕ ማድረግ ጀመረች። መከናለም ቁጭ ብላ ቤት ውስጥ እናቱ፣ ኧረ ተይ። የነበራትን ስራ ቆመች። ኧረ እባክሽ ስራ ፈልጊ። አልሰራም እንድሞት ከፈለግሽ ከቤት እወጣለሁ። እነዚህ እናትየዋ እንድትሞት ስለማይፈልጉ ዝም አሉ ማለት ነው። ሻርፕ ጠቅልላ በጣም ቆንጆ አይንን ያላት ከምነግር በ እኔ ለማጋነን አይደለም ውብ ናት። በቃ ሻርፕ ለመጀመሪያ ጊዜ ስመጣ በደንብ ሻርፕ ጠቅልላ ነው የመጣችው እና እኔ አይቶቲ ነው በቃ ወይ ሃይማኖታዊም ሊሆን ይችላል፣ ወይ ደግሞ ፈልጋ ይሆን ሊሆን ይችላል ብዬ ነበር። የመጀመሪያ ቀን ስትነግረኝ በጣም አሼምድ ሆኛለሁ፣ አፍራለሁ በራሴ ብቁ ስላልሆንኩ ነው። ሙሉ ሴት ስላልሆንኩ ነው። ጥሎኝ ሁለት ዓመት ነው። በልጅነቱ በደንብ ሙልት ብሎ የሄደ ልጅ እንዴት መሰለ መሙላት ለምሳሌ እንዲሁ ተወዳጅ ነኝ ብሎ ማሰብ። ዛሬ አሁን ስመጣ አዳዲስ ሰዎች አይቻለሁ። እዚህ ስቱዲዮ መጥቼ ሰላም አልኳቸው ሳገኛቸው። እነሱ ሰዎች ለእኔ ፖዘቲቭ ነገር ነው ያሉት ያላቸው ለእኔ ጥሩ ናቸው ብሎ ማሰብ። ላይሆንም እኮ ይችላል ማሰብ። ኮንፊደንስ እኮ ማለት ይሄ ነው። ሰዎች ይቀበሉኛል ሰዎች ይሰሙኛል ሰዎች ያዳምጡኛል ብሎ ማሰብ ነው። ሰው አሁን ቀደም ሲል ያነሳሁት ማለት ነው ይሄ ላይክ ደስ የሚል አይነት ስሜት እንዲሰማን ማለት ነው። ልጁ ህፃን ሆኖ ሲቆሸሽም እንወደዋለን፣ ሲያለቅስም እንወደዋለን፣ ሲስቅም እንወደዋለን፣ ሲስምንም ሲስምንም እንወደዋለን። ይሄ ማለት ምን ብሎ ማሰብ ይጀምራል? እናትና አባቴ ለካ ጥሩ ሆኑ ባልሆንም ይወዱኛል እንዲሁ ተወዳጅ ነኝ። እኔ እኮ እንዲሁ ማለት በሆነ ስታንዳርድ አይደለም ምወደደው፣ ይህን ካረክ ይህን። እንዲሁ ተወዳጅ ነኝ የሚል ነገር ነው ያለው በልጅነት ሞልተን የመጀመሪያው ሶስት ዓመት አንዳንዴ አምስት ዓመት ይባላል። እኔ እስከ አምስት ዓመት ላሉ እኔ ብጠይቀኝ በእነዛ እድሜዎች ውስጥ ይሄ ነገር ተሰጥቶ ብታድግ ብለን እናስብ። ፐርፌክት ወላጅም የለም ፐርፌክትም ሰው የለም ማንፃራዊ ካደግ በኋላ እነዚህ ነገሮች በጣም ሼክ አድርገው አይጥሉህም፣ አይሰብሩህም። ትወዳድ ልጅ ብትሄድ ታለቅሳለህ፣ ይከፋል፣ ይደብረሃል፣ የሆነ ቀናቶች ደስ አይልህም ምናምን፣ ግን ዩል ጌት ኦቨር ኢት፣ ትተወዋለህ፣ ምንሆን ታደርጋለህ፣ ወደ ቀጣይ ህይወት ትሄዳለህ። ስለዚህ የሰራነው ስራ የዘራነው ዘር በቅሎ የምናየው ልጆቻችን፣ ለእኛ ላናቅ እንችላለን፣ ፍቅር ህይወታችን ላይ ህይወታቸው ላይ ትልቅ ሚና ይጫወታል። ምክንያቱም ሳይንስ ኦፍ ሲግኒፊካንስ አላቸው። እኔ ጠቃሚ ነኝ እኔ አስፈላጊ ነኝ፣ እኔ ተወዳጅ ነኝ፣ የምጠቅም ሰው ነኝ ብሎ ማሰብ ነው። የምጠቅም ሰው ብሎ ደግሞ የሚያሰብ ሰው የሆነ ሰው ጥሎት ስለሄደ አይሰበርም። ሊያዝናል እንጂ አይሰበርም። ስለዚህ ከታች የሚሰራ ነገር ነው። እቺ ልጅም ልክ እንደዛ ነው። ስለዚህ በአንጻራዊው በጣም የተሻሉ ነው የሚሆኑት። በአንጻራዊ ፒር ፕሬዥር አይወስዳቸውም። የአቻ ግፊት ከዚ የአቻ ግፊት ምን ለማድረግ ነው? በጣም በቡድን ውስጥ መግባት ፈልገ ነው፣ ተቀባይነት ለማግኘት ነው። የተቀባይነት ረሃብ ካለ አገኙህ ማለት ነው።

ያ የሞላው ነገር ላይ ምን ትጨምራለ? እዚህ ሙሌቱ ስራው ምናምን ታች በጣም በደንብ በስሜት መስራት የቻለውን ያክል ፐርፌክት ወላጅ የለም። ስትወጣ ደህና ትሆናል። ና እንዳልከው በቃ በጣም ሁለት ዓመት አጋጥሞኛል፣ ስድስት ወር አጋጥሞኛል፣ መሞት እፈልጋለሁ ያሉ አጋጥሞኛል። አንዳንዴ ደግሞ እዚህ ላይ መጽሐፍ ላይም አንድ ባለታሪኬ ወይም አንድ ደንበኛ ላይ ጠቅሼዋለሁ። ከሌላ ግንኙነት ከትዳራቸው ውጭ ወይ ከግንኙነታቸው ውጭ ከሌላ ሰው ጋር ግንኙነት ጀምሮ ያ ሰው ይሄዳል። ቢሮ ሲመጡ ከዛ ሰው ጋር ምልሽኝ ብሎ ነው፣ አይደለም ትዳሬ አይደለም። ይሄ ደግሞ ከባድ ነው። ያው እንደ ቴራፒስት ጀጅመንት አላውቅም፣ ትክክለች አሁን ይሄ ሳሉ ነው። ኒሞኒያው ሌላ ነው። አባቶቻችን ምንድን ው ነው የሚያደርጉት፣ ወደ ውሳኔው ሳይሆን የሚገቡት ለምን ሆነ እያሉ ነው ትሪ ማድረግ የሚጀምሩት። ለምን ሳሉንማ ካየ ነው ሳሉ። በጣም ኃጢአተኛ ያስብልሃል፣ ጨካኝ ያስብልሃል፣ የወረደ ስራ ርካሽ ያስብልሃል። እሱ ሳሉ ነው። ኒሞኒያው ግን ስትሄድ በቃ መፈለግ፣ መወደድ፣ መታየት፣ ጎበዝ መባል እነዚህ ሁሉ ነገሮች ናቸው ማለት ነው። ከታች ስታይ ይመጣሉ። ሌላ ግንኙነት ከእሱ ጋር ባለ ትዳር ነው አብሬው ያለሁት ወንድ። አሁን ሰሞኑን ቀዝቀዝ አለብኝ፣ እየፈለገኝ አይደለም፣ እና ቲጂ ምን ትመክርኛለሽ? ምን ትይኛለሽ? ምን ላድርግ ብሎ የሚመጣ ሰው አለ። ከትዳሬ ውጭ ከሌላ ሴት ጋር ጀምሬያለሁ፣ ወይ ደግሞ ባለ ትዳር ናት፣ ምን ላድርግ? እንዴት ትዳሯን ትምጣኔ ጋር ሊሆን ይችላል፣ እንዴት ወደ እኔ አሸንፌ ላምጣው ለምን በጣም ፈለገች? ለምን የተያዘ ነገር ፈለገች? ለምን ደስፐሬት ሆነች? ለምን ሌላ ኮሚትመንት ያለው ኢነርጂውን ሌላ ቤት ላይ የሚያፈስ ወንድ ለምን ፈለገች? ኢነርጂዋን ለሌላ ቤት የምታፈስ ሴት ለምን ፈለገ? ምክንያቱም ሪሌሽንሽፕ ኢነርጂ ይፈልጋል። ትኩረት ይፈልጋል። መሰራት ይፈልጋል። አንተነትን ይፈልጋል። ለምንድነው ሰከንድ ቤስት መሆን የምፈልገው? ለምን በቃ በጣም ደስፐሬት ያደረገ ነገር አለ። እራቤ የራበይ ነገር አለ አላወቅኩትም። ራቤ ግን እሱ አይደለም ወይም እሱ አይደለችም። እና ያው እንደዚህ የምንሰማ ሰዎች በተለይ ቤትም ቦታ ግን እሱ ላይ ስታነሳለኝ፣ አንዳንዴ እንደዚህ የሚያጋጥሙ ደንበኞች አሉት እንጂ ለምንድን ነው ባለትዳር ወንድ የሚፈልገኝ ወይንም ደግሞ ባለ በጣም ግንኙነት ውስጥ ያለ ሴት ናት የምትፈልገኝ ዲ ለምንድን ነው ግን ባለትዳሮች በቃ ይወዱኛል አንዳንዴም እንደ እንትን የምናወራበት ጊዜ አለ እንደ ፕራይዲያ። አዎ ጀግንና ያገባውን እንኳን ማንላለሁ። በጣም መጥፎ ስሜት። እሺ ካልሞላ ችግር ነው። ትክክል። ካልሞላ ሲንግል የሆነ ሰው ብቻ አይደለም፣ ያገባውም እንዲመጣ ትፈልጋለች። ምሳሌ እኔ ደንበኛ ነበረችኝ። ሆን ብዬ አብረን ሰርተን ጨርሰናል፣ እግዚአብሔር ይመስገን። ሆን ብዬ ያገባ ወንድ ነው መከተለዋለች። ለምን የጓደኛዬ ባለ አይሆኑም? ለምን የዘመዶቼ ባለ አይሆኑም? ሆን ብዬ እና ደስ ይለኛል አለች። በቃ ይሲላለው ለራሴ እንኳን ያላገባ ያገባ ወንድ ራሱ ይማደደልሻል። የጥንካሬ የመፈለጌ ስታንዳርድ ልኬቱ ለእኔ ያገባ ወንድ ነው፣ ሪሌሽንሽፕ ውስጥ ያለው ወንድ ነው። ሰው ምንድን ነው? አሁን ከዚች ደንበኛ ጋር ፈቃደኛም ስለሆነች ነው ጨርሰናል። እንዲሁም ብዙ ሴቶችን ታበረታለች አሁን ላይ በጣም ማለት ነው። ለምንድን ነው ይሄ የሆነው በልጅነቷ አብዛኛው አልተወደደችም ያልታየች፣ ይሄ እንዲያውም የመዳሊያ ልጅ፣ የጠፋው ልጅ፣ ተሸካሚ ልጅ፣ የተቀባ ልጅ፣ አላውቅም በቃ ተሸካሚ ልጅ ናት። ተሸካሚ ልጅ ደግሞ ወላጅ ምሬቱን ብሶቱን የሀገር ውስጥ ገቢ ጉዳይ ይሁን፣ የመንግስት ጉዳይ ይሁን፣ የምን ማህበራዊ ጉዳይ ይሁን፣ የትዳሩ ጉዳይ ይሁን፣ የሚያራግፍበት ልጅ ማለት ነው። ቅል እንደሚላል ልጅ በጣም ፈልጋለን ከቤት ውስጥ አሉ። ልጅ እንደዚህ አይነት ልጅ አለ። ቅደመ መራራ የሚባል ማለት ነው። እንደዚህ አይነት ልጅ ናት። ሁሉንም ነው የምትሸከመው። ከዚች ልጅ ስታድግ፣ የመታየት የመወደድ፣ ትችያለሽ የመባል ምንም ነገር የለም። እዚህ የራሷን ስታንዳርድ ሰራች፣ ካደገች በኋላ ማለት ነው። ማረጋገጫው ወንድ ከመጣ ያቺ ረሀቧ ትታገሳለች። ግን ያው ሳሉ ነው እያከመችው የነበረው ኒሞኒያ አይደለም። ኒሞኒያውማ ሌላ ጉዳይ ስለሆነ ማለት ነው። ይስ ኢንትረስቲንግ እና በጣም ማረሰው ያለችኝ በጣም ይቅርብ፣ ግልብ ጓደኛዬ እምላት ከባሏ ጋር ተኛው አለች። እና በጣም ይገርመኝ ጂ ሰው እንዴት አይሰማውም? ቃል በቃል የሆነ ነው ያኛውን ረሃቤን እያስታገሰልኝ ነበር ያልተሰማኝ አሁን ሳስበው ትስስ በጣም ያስጠላና ደስ ማይል ነገር ነው ያደረኩት ምንም እና እንዲለምነኝ ደግሞ አድርገዋለሁ ደውልልኛል የት ነህ ከእሷ ጋር ጥላ ሊሆን ይችላል እና ብልክ ይመጣል እንግዲህ በእሑድ ቀን ቡና እየተፈላ አብሮ ቁጭ ብሎ አስነስቼ ያመጣሁት ሲያየሽ አንቺ ትታያለሽ አንቺ ቆንጆ ነሽ አንቺ ተፈላጊ ነሽ የሚለውን ረሃዋን ያስታክስላታል ማለት ነው። አንዳንዶቹ አትራክት እናደረጋለን የሚሉት ለምድነ አትራክት የምናደርገው መጠየቅም አለብን። ሁሉም ነው እያልኩ አደለም። እንደዚህ የሚሰማቸው መጠየቅም አለብን። ለምድነ ወደ ህይወታችን ያገባ ሰው እንዲመጣ የምንፈቅደው እኛንን ወይስ እነሱ ናቸው? እኛንን የእኛ ችግር ነው ወይስ የእነሱ ችግር ነው? በጣም በጣም መታየት አለብን። አንዳንዴ በልጅነታችን አይደል ፍቅር የምንማረው ያላልኩህም፣ ደፊኒሽን ኦፍ ላቭ ወይም ትርጓሜ በልጅነት ነው የሚሰራብን ማለት ነው። በልጅነት ለአንተ የሚገባ ትንሽ ነገር ነው ከተባልክ፣ ኦፍኮርስ አዎ፣ ያገባቸው ብትሆኑ ችግር የለብህም። ምክንያቱም ያላገባ ትልቅ ነገር ነው። አንጎልህ ደግሞ አያውቅም፣ ትልቅ ነገር ትንሽ ነገር የሚለው ነው የሚያውቀው። ስለዚህ ሄደን ሳትፈልግ ኢሚዲየትሊ ከትንሽ ነገር ነው ወይንም ደግሞ ለአንተ አንድ አራተኛውን እንኳን ኢነርጂ የማይሰጥ ማትሰጥ ሴት ጋር ነው የምትሆነ